በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በጎ ሀብቱ ፍጹም በስጦታው ምሕረቱ ይበዛልን ይበዛላችሁ። ከሰማያት የወረደ ከእናታችን ከእመቤታችን በድንጋሌ ሥጋ በድንጋሌ ነፍሰ ትም ከምትሆን የተወለደ ይው እግዚአብሔር ልጅ መስቀል ላይ በተሰቀለ ጊዜ የሞትን ዕዳ ሲከፍል የዳኑ በክርስቶስ ሞት ዕዳቸው የተከፈለላቸው ልጆች ቤተሰቦች አደረገን፣ ወራሾች አደረገን፣ የዘላለም እርስት ባለቤቶች ባለ ሀገሮች አደረገን፣ የቅዱሳን ቤተሰቦች አደረገን። የሰማይ አምላክ ምስጋና ይግባው። እናንተስ እንዴት ቆያችሁ? እግዚአብሔር ይመስገን፣ ይህን ጊዜ ሰጠን። አብ ወልድ መንፈስ ቅዱስ በአንድነቱ በሶስትነቱ ለዘላለም የተወደደ የተመሰገነ ይሁን። እንግዲህ ወደ መልእክታችን ከመሄዳችን በፊት ሁለት ማሳሰቢያዎች ይኖሩናል። የመጀመሪያው ማሳሰቢያ በሰሞኑ ለቤተክርስቲያን ምርጃ ያወጣነው አይፎን ሲክስቲ ፕሮማክስ እጣ ነበረ። በዚህ እጣ አሸናፊ የሆኑ ኢትዮጵያ ውስጥ ነው ያሉት 10 15 የሚባል 1015 ቁጥር ላይ ነው የወጣው። ሲያትል አካባቢ የምትገኙ ኦርቶዶክሳዊያን ወደ ኢትዮጵያ የምትመጡ ካላችሁ እባካችሁ ስልኬ ላይ መልታ ኑሩልኝ። ስልኩን ይዛችሁን እንድትመጡ ቤተሰብ እንድታገለግሉ እዛ ሀገር አንዱ እንደምነው ይሰጠንና እሱ እንድታደጉ ጥይቃለሁ አሳስባለሁ። ሁለተኛው ማሳሰቢያዬ ሁለት እናቶች ልጆች ያሏቸው ቤታቸውን የሚኖሩ የነበሩ፣ ሁለቱም አሳዛኝ በሆነ ሁኔታ በስትሮክ ተይዘው አልጋ ላይ ወድቀዋል። እነዚህ ቤተሰቦች እንግዲህ ለመደገፍ ስራ እየሰራን ነው። እግዚአብሔር መቼም ክፉ ቀን ሲመጣ ክፉን ቀን የምንሻገርበት ትልቁ መንገድ እኛ ለሰዎች የምናደርገው በጎ ነገር ነው። ማንም በማይሰርቀው ሌባ በማይዘርፈው መዝገብ የምናስቀምጠው ነው። ስለዚህ ይህን እያሰብን እነዚህም ቤተሰቦች እንድንደግፋቸው ቋሚ የሆነ ድጋፍ እንድናደርግላቸው 0913 ስልኬ ላይ ለሁለቱም ማሳሰቢያዎቼ አሳውቁኝ። ቴሌግራም፣ ቫይበር፣ ዋትሳፕ ላይ ቦቲም የሚባል አፕላ ያለው እንግዲህ እዛ ላይ ኢንቦክስ አድርጉልኝ። እግዚአብሔር ይህን በጎ ስራ እንደሰራ ስለጠራን ስለመረጠን ክብር ምስጋና ይግባው። እናንተንም ዘራችሁንም እግዚአብሔር ይባርክ። አንተ መብራቴ ነህ፣ በአንተም ጨለማ ይበራል። መጽሐፈ ሳሙኤል ካልዕ ምዕራፍ ሀያ ሁለት ቁጥር 27 ላይ የተጠቀሰው የዳዊት መዝሙር ነው። መቼም ሰው ስለ እግዚአብሔር ሲናገር ውሸቱን ሲናገርና እውነቱን ሲናገር ይለያያል። አንድ ሰው ስለ እግዚአብሔር ውሸት ነገር ራሱ ልናገር ቢል 30 ሰከንድ አይናገርም። ውሸት እንዲናገር አያሰናብተውም እግዚአብሔር። ምክንያቱም ስለ እግዚአብሔር መዋሸት አያስፈልገንም የምንናገረው በጣም ብዙ እውነት አለን። ያንን እውነት የሚያስተውል ልብና አይምሮ እግዚአብሔር ከሰጠን ስለሱ በጎነት፣ መልካምነት እግዚአብሔርን ለመረዳት በጣም ብዙ እውነቶች ከበውን ነው የምንኖረው። የዕብራውያን ጸሐፊ እነዚህ ሁሉ ምስክሮች እንደ ደመና በዙሪያችን ቆመዋል ይላል ስለ ቅዱሳን በእምነት እግዚአብሔርን ስለተከተሉ ስለታመኑለት ሰዎች ሲናገር እነዚህ ሁሉ ምስክሮች አሉ፣ እንደ ደመና ከበውናል። በጣም ብዙ ናቸው፣ የእግዚአብሔር ታማኝነት በጎነት እውነተኛነቱን የሚመሰክሩ። ዳዊትም በአንተ ጨለማዬ ይበራል መብራቴ ነህ ብሎ ሲል እየዋሸ ነው ብለው የሚያስብ ሰው የለመች። ምክንያቱም ቅድም ነገር ያቸሉ ማዋሸታችሁን እግዚአብሔርን ጠቅሳችሁ ምክንያቱም ምንም አያስፈልገንም። ሰው የሚዋሸው አልበቃ ሲለሆነ፣ እግዚአብሔር ግን በቂ የሆነ እውነት ነው። ዳዊት ውስጡ ጨለማ እንደነበረ ነው የሚነግረን። ጨለማ ምንድን ነው? ጨለማ ምንድን ነው? ድንቁርና፣ አለማወቅ፣ ምንም ነገር አለማለት ነው። አለማወቅ ደግሞ በጣም በሽታ ነው። የክብርን ጌታ አይሁድ የሰቀሉ ስለማያውቁ ነው። የሚሰሩትን አያውቁምና ይቅርበላቸው ነው ያለው። አለማወቅ እውነትን፣ ጽድቅን መስቀል ላይ ይቸነግራል። አለማወቅን የመሰለ መንፈሳዊ ክስረት የለም። ብዙ ኦርቶዶክሳውያን ቤተሰቦች አለማወቅ ሃይማኖት ይመስላቸዋል። አለመማር፣ መማርን መፍራት፣ ማወቅን መፍራት እውነተኛው ጽድቅ የሆነውን ትምህርት መረዳትን መፍራት፣ ማፈግፈግ፣ እዛችው ላይ ቆሞ መቅረት እሱ ለጠላት ጥቃት እንደሚያጋልጠን ወንጌል ይነግረናል። ምንድን ነው የሚለን ጌታ ኢየሱስ ክርስቶስ? ቃሌን ሰምቶ የሚተረጉመው ሰው ቤቱን በአለት ላይ ሰራን ሰው ይመስላል። ቃሌን ሰምቶ የማይሰራው ግን አሸዋ ላይ ቤቱን የሰራ ሰው ይመስላል። ነፋስ ሲነፍስ፣ ጎርፍ ሲጎርፍ አወዳደቁ እጅግ ታላቅ ይሆናል ይላል። አለማወቅ ማለት ነው፣ ቃልን አለማወቅ። ተመልከቱ እንግዲህ አሁን አለት ላይ የቆመ ንፋስን ቢነፍስ ጎርፍን ቢጎረፍ የማይወድቀው ሰው ቃሉን ያወቀ ብቻ እንዳይመስላችሁ አውቆት የሰራም ነው። ያኛው ግን ጭራሹ ነው። አውቆት ያልሰራውን አለማወቅ ደግሞ ምን ያህል ይከፋል? ምን ያህል ይከፋል? ከሁለቱም በታችን ጨለማ ይባላል እና ሰው ድንቁርናውን ጨለማውን በወንጌል ብርሃን ማስወገድ አለብን። በደንብ የእግዚአብሔር ቃል መማር አለብን። ከእውነተኛው ምንጭ ከእውነተኛው፣ እኛ ኦርቶዶክሳዊ ክርስቲያኖች ነን። ከእውነተኛው ኦርቶዶክሳዊ ምንጭ ቅንነትና ጽድቅ የሞላበትን ትምህርት መማር ያስፈልጋል። እግዚአብሔር ልጆች፣ ክርስቶስ ብርሃን ይሆናል። ሰው ሲፈልግ፣ ሰው ሲፈልግ፣ መሀይሙ ጠባይም ይሆናል ይሆናል። ጠቢቡ ሰለሞን የነበረበት ዘመን ስልጣኔ ነበር እንዴ ቴክኖሎጂ ነበር? እንደ አሁን ያለው በስልጣኔ አሁን ያለው ዘመን አይበልጥም። የእግዚአብሔር ቃል ግን እንደሚለው ማንም በምድር ላይ እንዳንተ አይነሳምም ተነስቶም አያውቅም ተብሏል። በጥበብ አንድን የጥንት ሰው የጥንት ወጣት ዓለም አቀፍ ጥበበኛ ያደረገ መለኮታዊ ብርሃን ያብርሃን ዛሬ ለሁላችንም ለሁላችንም አልተማረም፣ ሸምግሏል፣ ጎልምሷል፣ አይገባትም የሚባል ነገር የለ። ማንም ጥበብ የሚጎለው ቢኖር ሳይነቅፍ በልግስና የሚሰጥ እግዚአብሔርን ሊለምን መምጣት አለበት። ስለዚህ ጨለማ በክርስቶስ ብርሃን፣ በወንጌል ብርሃን ይወገዳል። ለዚህ ነው ዳዊት በአንተ ጨለማ ይበራ ያለ የዘመረው መብራቴ ስለሆንግ እንግዲህ አንደኛው አለማወቅ ሁለተኛው ጨለማ ደግሞ ነገርን በአወሳሰብ አወሳስበ መመልከት ብዙ ጊዜ ከተጎዳ ልብ የሚፈልቅ ከተጎዳ ስነ ልቦና የሚመጣ በቃ ተስፋ የሌለው ሰው እንደሆነ አድርጎ ማሰብ፣ ለራስ መርዶ አርጂ መሆን፣ ፈጽሞ ለራስ በጎ ምኞት አለመመኘት፣ ራስን በሚገባ አለመውደድ፣ ደስተኛ አለመሆን፣ በእግዚአብሔር ያረፈ አለመሆን፣ ተቅበዝባዥ መሆን ኢሳይያስ እንደተናገረው ሁሉ ወደ ገዛ መንገዱ አዘነበለ እንዳለ ወደ ገዛ መንገድ መጥፋት መሄድ ሀሳብና ክፉ ልብ እንዲመራል መፍቀድ ጨለማ ይባላል። በጣም ብዙ ክርስቲያኖች በዚህ ፈተና ይፈተናሉ። የት እንዳሉ እንኳን የማያውቁ ብዙ ክርስቲያኖች እንዳሉ ታውቃላችሁ። የት ናችሁ የሚባሉ የት እንዳሉ አይነግሯችሁ። አካላቸው ሰውነታቸው ቤታቸው ውስጥ ነው፣ ስራ ቦታቸው ውስጥ ነው። ቤተክርስቲያን አንዳንዴ ይመጣሉ። ውስጣቸው ግን አድራሻው የት እንደሆነ አያውቁት። ሰው ከራሱ ሊጠፋ ይችላል። ጨለማ እንዲህ ያደርጋል። ጨለማ ያደናብራል። ጨለማ መንገድ አያሳይም። ገደሉንና ቀናውን መንገድ እንዳትለዩ ያደርጋችኋል። ግድ ብርሃን ያስፈልጋል። ውስብስብ ህይወት ውስጥ መኖር ማለት ነው ጨለማ። እንደዚህ አይነት ኑሮ ኖረናል፣ ሁላችንም ሁላችንም የት እንደምንሄድ ሳናቀው መሽቶ ነግቷል። ተመልከቱ፣ መንገድ እያለ ሰው የት እንደሚሄድ ሳቅ ሲቀር፣ ብርሃን እያለ ውስጡ ግን ጨለማ ሲታየው፣ ተመልከቱ። የእግዚአብሔርን ቃል ወይም ቅዳሴ በስፒከር እየሰማ ልብ ውስጥ ቅድ በጽናናት የሌለው እንደዚህ አይነት ህይወትስ ማለት ነው ጨለማ። ወደ ብርሃኑ ኑ እናንተ እግዚአብሔር ልጆች፣ በእንዲህ አይነት ጨለማ ውስጥ የምትኖሩ ከራሳችሁ የጠፋችሁ መንገድ የጠፋ የት እንዳለን ማናቅ፣ ኑ ወደ ክርስቶስ ብርሃን ጠርቶናል። እናንተ ደካሞች ኑ ኑ ወደ እኔ እኔ አሳርፋችኋለሁ ብሎናል ማቴዎስ አስራ አንድ 28 ላይ። ምክንያቱም እግዚአብሔር መብራት ነው። አንተ መብራቴ ነ በአንተም ጨለማ ይበራል፣ ብሏል። ይወላችሁ እግዚአብሔር ልጆች፣ ቤተሰቦቼ ሁልጊዜ ጨለማ በብርሃን ብቻ ነው የሚሸነፈው። ጨለማን በጭወት አታሸንፉት። ጨለማ በብርሃን ነው የሚሸነፈው፣ በብርሃን ጠላት ትክክለኛው ቀስት ቀሱ ሲወርቡ ቀስት ትክክለኛው መመከቻ ነው የሚያስፈልገው። ለጨለማ ብርሃን ነው የሚያስፈልገው። በር ዘግቶ ማልቀስ፣ ተስፋ ቆርጦ መቀመጥ፣ ማጉረምረም አይደለም ጨለማ ነው የሚያስወግደው። መቼም ግልጽ አይደለም ብትዘጋ፣ ጨለማ ቤቶች ተቀምጣችሁ ኦ ብትሉ፣ ብትጮሁ፣ ብታጉረመረሙ፣ ብትሳደቡ፣ ብትማረሩ፣ ብታለቅሱ ጨለማው ይበራል። ጨለማው እንዲበራ ብርሃን መብራት ያለባችሁ፣ ምንም አታርጉ። ለቅሶን አቁሙ፣ ማጉረምረሙን አቁሙ፣ መቅቶንተሙን አቁሙ፣ ንዴት አቁሙ፣ ክስ አቁሙ። ምክንያት አይሆናችሁ ከዚያ ጋር አትሟገቱ። ምንም መፍትሄ የለውም። መፍትሄው በትሕትና ኑ፣ ወደ እግዚአብሔር ኑ፣ ወደ ኢየሱስ ክርስቶስ ሂዱ፣ ወደ ቤተክርስቲያን ሂዱ፣ ወደ እግዚአብሔር ቃል ጆሮቻችሁ ይከፈቱ፣ ጨለማችሁ ይበራል። በአንተ ጨለማዬ ይበራል የሚለው ዳዊት ይሄንንም ጭምር ነው። ግራ መጋባት የተሞላበት የህይወት መንገድ ላይ ያለን ሰዎች ይመለከታል። አልወደድም አልፈለግም ባይነት። ሶስተኛው ጨለማ ጨለምተኝነት፣ ያው ግልጽ ነው። ጨለምተኝነት ማለት ነገርን አጨለሞ ማየት አይወደኝም። ባሌ፣ ሚስቴ አትወደኝም፣ ልጆች አይወዱኝም፣ አባት እናቴ አይወዱኝም፣ ጓደኞች አይወዱኝም ሰው አይወዱኝ ካህናት አይወዱኝ ቤተክርስቲያን አይወዱኝ ባይወዱኝ በሽታ የተለከፈ ሰው ማለት ነው። አንድ ሰው አንድ ፖድካስት እየሰማው ብዙ ተቃውሞ መጣብኛል። አንድ ስራ አንድ ሚዲያ ላይ ወጣና ብዙ ተቃውሞ መጣብኛል እና አንድ ሌላ ደግሞ ጋዜጠኛ ሰው ጋደወልኩለት እና ኧረ አልቻይኩትም እኮ ተስፋ ቆረጥኩ ወደኋላ ልን ነው ስለው ምን ያህል ሰው ተቃወመህ ሲለኝ አስራ አምስት ሰው ተቃወመኝ ያልኩታል። ምን ያህል ሰው ላይ ካረገ ሰው ላይ ካረገ ምን አይነት ሰው ደገፈ? በጣም ሰው ደገፈኝ። ታዲያ እኛ አናሳዝንህም ወይ? ምን ደግፍህ ምንወድህ ምንከራከርልህ ምንሳሳልህ አናሳዝንህም ወይ? እንዴት አስራ አምስት ሰዎች ብቻ ናቸው ወይ ላንተ ዋጋ ያላቸው? አስራ አምስት ሰው ሰደበኝ ብለህ እንዴት ተስፋ ትቆርጣለህ ሲለኝ ባነን ኩንክ እንቅልፍ ያለ የብዙዎቻችን ችግር ነው። ከሚወዱን ቤተሰቦቻችን ይልቅ በሚጠላን ሰው ነው የምንከነከነው። ሃማን አላያችሁትም? ያ ሁሉ ሰው እየሰገደለት አንድ ጠበቃ አይሁዳዊ አልሰገድልኝም ብሎ ሀገር ይያዝልኛል አለ። የገደለው ምንድን ነው? ሃማን የገዛ ምኞቱ፣ አንድ ሰው ጠላይም ብሎ መፍጨጨሩ። ሃማ ግንድ ተጠጥሎ እንዲሞት ከቤተሰቦች እንዲወገዱ ሆነ። እያችሁ፣ የሚወደንን ሰው ማየት ይሻለናል። በጣም ብዙ ሰዎች ስለኛ የሚጸልዩ አሉ። እኛም የሚፈልጉ አሉ። ወንድምነታችንን ጓደኝነታችንን፣ እህትነታችንን፣ እናት፣ እህት፣ ጓደኛ ማድረግ በተለያየ መንገድ እኛ የምንፈለግ ሰዎች ነን። እግዚአብሔር በዓላማ ሲሰራን የምንፈለግ አድርጎ ነው የሰራን። እንዲሁ እንደው አለም የምትናገረንን ውሸት እያዳመጥን የዲያብሎስን ሽንገላ እያዳመጥን ተስፋ ቆረጥነን እንጂ እንደሱ አይደለም። አይወዱኝም፣ አልፈለግም አልወደድም ስፍራ ቦታ የለኝም። ማለት ሃይማኖት ያስለቅቃል፣ ይገርማቸዋል፣ ትዳር ያፋታል፣ ሰው አልባ ያደርጋል። ብቸኛ ነኝ እኔ ሰው የለኝም የምንል ሰዎች ራሳችን ልንመረመር ይገባል። ምን ሆነ ነው ሰው የሌለን? ሰው የተለየ እኮ አይደለም። አለም ላይ ያለው ሰው ሁሉ አንድ ነው። ጓደኛም ያለው ወዳጅ ያለው ለው እንደኛ ሰው እኮ ነው። ለምን ኖረው፣ ለምን እኛ አልኖረንም? በደንብ ራሳችን ማየት ይሄ ጨለማችን መብራት መሸላለን በአንተ ጨለማ ይበራል። እግዚአብሔር ቃል ነው ይሄን ይፈውስ። ዛሬ እግዚአብሔር ብርሃን እያበራልን፣ ለምን ሰማ ሰዎች፣ ከዚህ በኋላ አቁሙ። አልፈለግም የምትሉ 15ቱን እያያችሁ 700 ወል ይረሳችሁ፣ ለ700ዎቹ ግድ ይሌላችሁ፣ አቁሙ። ውብደት አቁሙ። እግዚአብሔር ቃል ይኸው ጨለማችንን እያበራን፣ በክርስቶስ መወደዳችሁን በአፍ ፍቅር መወደዳችሁ እንደ መጽሐፍ ቅዱስ ያደረጋችሁ ተረዱ። ዋጋ ሌለው ፍጥረት የለም። በተለይ ደግሞ በጌታችን በኢየሱስ ክርስቶስ ደም የተዋጀ ዋጋ የሌለው ሰው የለም። በንጹህ የክርስቶስ ደም የተገዛ ሰው ዋጋ አለው። ዋጋ የለኝም እያልን በጨለምተኝነት መንፈስ የምንኖር ሰዎች በዚህ ብርሃን መነካት አለብን። ቀላል አይደለም። ይህም ብርሃን እግዚአብሔር ሲልክ ቀድሞ የተላከ ጨለማ ስላለ ላችሁ ዳዊትም እንደሚል ታውቃላችሁ እግዚአብሔር ጨለማዬን ያበራል። በአንተም ኃይል በጭፍራ ላይ ይሮጣለሁ፣ በአምላኬም ቅጥሮን ዘላለሁ። አሁን ጭፍሮች ከበውት ነው ዳዊት፣ ቀጥለውበታል አጥረውበታል እንዳይሮጥ። ይች ጭፍራ አለ በጣም ብዙ ሰራዊት፣ ጭፍራ ሰራዊት ማለት አትወደድም፣ አትፈለግም፣ አታውቅም፣ ተስፋ የለህም፣ በቃ እንዲህ ያለ ነገሮችን የሚያወሳት፣ መንገዱ ዝግ ነው፣ የትሜጃ የለህም የሚሉ ብዙ ሰራዊቶች ከበውት ነበር። ከበውታል። ብቻ እንደምሳችሁ ቅጥር ቀጥረውበታል። የድንጋይ ግንብ ዙሪያው ሰርቶበታል እንዳያመልጥ። ጨለማም እንዲሰማ ያደረገው ይሄ ሁኔታ ነው። ሁላችንም የሚሰማን አሁን የምንለው ጨለማ ዝም ብሎ የመጣ አይደለም። ከአስተዳደጋችን፣ ከሚገጥመን ንድሮ ተግዳሮት፣ ፈተና ከተለያየ ነገር ነው ይሄንን ጨለማ የምናገኘው። ግን በማሸነፍ ልንወጣው እንችላለን። በአንተ ኃይል በጭፍራ ላይ እሮጣለሁ አለዋል። ጭፍራ መካከል አመልጣለሁ ማለት ወይም ደግሞ ጭፍራውን ሊገጥመው እሄዳለሁ እንደ ጎልያድ ኃይል አለኝ ጭፍራን አልፈራም። ተስፋ የለህ ለሚሉኝ አልፈራቸውም። ቅጥሩንም እዘላለሁ። እነሱ ተስፋ እንደሌለኝ ቢነግሮኝም፣ በእምነት ግን ቅጥሩን ዘለዋለሁ። ተስፋ እንዳለኛ አውቃለሁ። እማራለሁ። የድንጉር መጨለበ አርቃለሁ። የተወሳሰበ መንገድ አይደለም። መንገድ ከክርስቶስ ጋር የቀና እግዚአብሔርን ለሚወዱ መንገዳቸው የቀና ነው። ይህንን አምናለሁ። ስለዚህ ቅጥርም ቢቀጠር ይዘለይ ይሄዳሉ ማለት ይገባል። ማንም ሰው ጨለምተኛ ወይም ጨለማ በውስጡ የሚያገኘው ከምድር ተነስቶ ሳይሆን ከሚደርስበት ተግዳሮት ነው። ግን እነዚህን ጭፍሮችና ይህን ቅጥር ዘሎ መሄድ ግን ከዳዊት መማር ይገባል። ብዙ እንደተማርን ተስፋ አደርጋለሁ። የሰማነው በልቡናችን ይጻፍልን። መንፈስ ቅዱስ እኔንም እናንተንም ይባርክ። እግዚአብሔር ቸርነት የእናታችን የእመቤታችን ረሌት በረከት የመላጥ አብሮን ይሆን። በቅድሙ ማሳሰቢያ ላይ በመቄዶኒያ ላይ ያልኳችሁን አትርሱ። አሳውቁኝ ደግሞ ኮሜንት አርጋችሁ ላይክ አርጋችሁ። ቀሲስ አሸናፊ ቅኖ ማርያም ነኝ። ሰላም